ምዕራፍ አራት እስራኤልም ከፍልስጥኤማውያን ጋር ሊዋጉ ወጡ፣ በአቤንኤዘር አጠገብ ሰፈሩ፤ ፍልስጥኤማውያንም በአፌቅ ሰፈሩ። ፍልስጥኤማውያንም በእስራኤል ላይ ተሰለፉ፤ ሰልፉም በተመደበ ጊዜ እስራኤል በፍልስጥኤማውያን ፊት ተመቱ፤ ጦርነት በተደረገበትም ስፍራ ከእስራኤል አራት ሺህ የሚያህሉ ሰዎችን ገደሉ። ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጥኤማውያን ፊት ስለ ምን መታን? በመካከላችን እንዲሄድ ከጠላቶቻችንም እጅ እንዲያድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። ሕዝቡም ወደ ሴሎ ላኩ፣ በክሩቤል ላይም የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ መጡ። ሁለቱም የኤሊ ልጆች አቪኒና ፊናስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። የእግዚአብሔር የቃል ኪዳኑ ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ ልልታ አደረጉ፣ ምድሪቱም አስተጋባች። ፍልስጥኤማውያንም የልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የልልታ ድምፅ ምንድር ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደ ገባ አስተዋሉ። ፍልስጥኤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቶአል አሉ። ደግሞም እንዲህ አሉ፦ ወዮልን! ከዚህ አስቀድሞ እንዲህ ያለ ነገር አልሆነም። ወዮልን! ከነዚህ ከኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሠፍት የመቱ ናቸው። እናንተ ፍልስጥኤማውያን ሆይ፣ አይዞአችሁ ጎብዙ፤ እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓችሁ፣ ጎብዙ፣ ተዋጉ። ፍልስጥኤማውያንም ተዋጉ፣ እስራኤልም ተመቱ፤ ሁሉም እያንዳንዱ ወደ ድንኳናቸው ሸሹ፤ እጅግም ታላቅ ግድያ ሆነ፤ ከእስራኤልም ሰላሳ ሺህ ገረኞች ወደቁ። የእግዚአብሔርም ታቦት ተማረከች። ሁለቱም የኤሊ ልጆች አፍኒና ፍንሐስ ሞቱ። በዚያም ቀን አንድ ብንያም ሰው ከሰልፍ እየበረረ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ወደ ሴሎ መጣ። በመጣም ጊዜ ኤሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበርና በመንገድ ዳር በወንበር ላይ ተቀምጦ ይጠባበቅ ነበር። ሰውየውም ወደ ከተማይቱ ገብቶ ባወራ ጊዜ ከተማይቱ ሁሉ ተጫጫወች። ኤሊም የጮቱን ድምስ በሰማ ጊዜ ይህ ጫጫታ ምንድንነው? አለ። ሰውየውም ፈጥኖ መጣና ለኤሊ ነገረው። ኤሊም የዘጠና ስምንት ዓመት ሽማግሌ ነበረ። ዓይኖቹም ማየት እስኪሳናቸው ድረስ ፈዝዘው ነበር። ሰውየውም ኤሊን ከሰልፍ የመጣሁ እኔ ነኝ፣ ዛሬም ከሰልፍ ኮበለልሁ አለ። እርሱም ልጄ ሆይ ነገሩስ እንዴት ሆነ አለው። ወሬኛውም መልሶ እስራኤል ከፍልስጥኤማውያን ፊት ሸሹ፣ ደግሞም በሕዝቡ ዘንድ ታላቅ ግድያ ሆናል፤ ሁለቱም ልጆች አፍኒና ፊናስ ሞተዋል፤ የእግዚአብሔርም ታቦት ተማርካለች አለ። ሰውየውም ስለ እግዚአብሔር ታቦት በተናገረ ጊዜ ኤሊ በበሩ አጠገብ ካለው ከወንበሩ ወደቀ፤ እርሱም ሸምግሎ ደንግዞም ነበርና አንገቱ ተሰብሮ ሞተ። እርሱም በእስራኤል ላይ አርባ ዓመት ፈራጅ ነበረ። ምራቱም የፊናንስ ሚስት አርግዛ ልትወልድ ተቃርባ ነበር። የእግዚአብሔርም ታቦት እንደ ተማረከች አማቷና ባሏም እንደ ሞቱ በሰማች ጊዜ ምጥ ደርሶባት ነበርና ተንበርክካ ወለደች። ወደ ሞትም በቀረበች ጊዜ በዙሪያ ያሉ ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸውም፣ በልቧም አላኖረችውም። እርሷም የእግዚአብሔር ታቦት ስለተማረከች ስላማቷና ስለ ባሏም ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራቸው። እርሷም የእግዚአብሔር ታቦት ተማርካለችና ክብር ከሥራ የለቀቃለች።